እየወደድኩሽ በጣም እያፈቀርኩሽ ለአንቺ የተለየ ስሜት እያለኝ ነገር ግን አንቺን በዛ ሳስተውሽ ሕይወታችሁ ስወጣ እንደዚህ እንድትሆኝ ያስበ አይደለም። አልፈለግ ሴት ሆኜ ሳይሆን የማልፈለግበት ቦታ ነው የቆምኩት እንጂ ማልፈለግ ሴት አይደለም። የማይገባኝ ቦታ ነው የነበርኩት። ምንተነ ኔን ደስታ የምትፈልገውና ይዘኝ እንጥፋ። የምር ነው የምር። መራቅ ስሞክር የሚቀርበኝ እሱ ነው። ልቀርበው ስሞክር የሚርቀኝ እሱ ነው። አልገባኝም፣ ለምን እንደዚህ እንደሚያደርግ የኔ ጉዳት ያስደስተዋል። ማንም ሊመጣ ይችላል፣ ማንም ሊሄድ ይችላል። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ይብዛልኝ። ደህና ለመሆን እየሞከርኩ ነው። ያለሁበት ሁኔታ ትንሽ ራሴን ለማረጋጋት እየሞከርኩ ነው። እያሳለፍኩ ያለሁትን ነገር ታውቃላችሁ፣ ከእናንተ የሚደበቅ ነገር የለም። ቪዲዮ እያያችሁ ነው ከዛ ውጭም ከቪዲዮ ውጭም ደግሞ አንዳንድ ነገሮች እየተፈጠሩ ነው። ብቻ እግዚአብሔር ነው ብርታቱ የሚሰጠንና ነገሮችን ለማለፍ በጣም ጠንካራ ለመሆኑ እየሞከርኩኝ ነው። ኮመንት ላይም ቪዲዮዎች ላይ ምናምን እያየሁኝ ነበር። አንዳንድ ሰዎች በእኔ ወገን ሆናችሁ አይዞሽ፣ ያለሽበት ሁኔታ እናውቃለን ያላችሁኝ ያላችሁ ቴንኪዩ፣ በጣም በጣም አመሰግናለሁ። ፍቅር ላይ ስትሆኑ ምን አይነት ሁኔታ ላይ እንደምትሆኑ አታውቁም። እኔ የነበርኩበት እዛ እዛ ጋር ነበርኩኝና፣ የምወደውን ሰው በአንዴ ማጣት፣ በአንዴ ተስፋ መቁረጥ አልቻልኩም ነበር እና እየተፈጠረ ያለው ነገር ያ ነው። ከኤፍሬም ጋር ያለውን ነገር ታውቃላችሁ። ትላንትናም መጡ እንደዛ። ብቻ ደስ የማይል ነገር ተፈጥሯል። እኔ ከብዙ ነገሮች ለመራቅ እየሞከርኩኝ ነው። ራሱ ነው ፈልጎኝ የመጣው። እኔ ከነዛ ጉዳዮች ለመራቅ ስሞክር የሚቀርበኝ እሱ ነው። ሊቀርቦት ሞክር የሚያደርገኝ እሱ ነው። አልገባኝም፣ ለምን እንደዚህ እንደሚያደርግ የኔ ጉዳት ያስደስተዋል እንዳልል እንደዛም አይመስለኝም። ምክንያቱም የሰው ልጅ በሰው ህመምና በሰው ጉዳት ሊደሰት አይችልም። እንደዚህ አይነት ባህሪም የለውም እስከማቀው። አላቅም አሁን ላይ ምን አይነት ባህሪ እንደያዘ ማለት ነው። እና ከቤዚም ጋር አንዳንድ ነገሮች ተፈጥረዋል። ይቅርታ ያኔ እንደዛ በማድረጌ ትክክል አልነበርኩም። ምክንያቱም አታቀኝም፣ አላቃትም እሷ እሷ ለሂጂ እንደዛ ማድረግ አልነበረብኝም። ያው ትንሽ ስሜታዊ ሆኜ ነበር። ለዛ ደግሞ ይቅርታ በጣም። እና ቤተሰቦቼ እንግዲህ እዚህ ጋር እየተፈጠረ ያለው ነገር ሁሉንም እያያችሁት ነው። በቻልኩት መጠን ራሴን ለማረጋጋትና ከዚህ ነገር ለመውጣት እየሞከርኩኝ ነው። ምክንያቱም የእኔ ባልሆነ ነገር ላይ ጊዜ ማባከንም የለብኝም፣ ራሴን መጉዳት የለብኝም። ቀን በቀን ፊቴን እንኳን መስታየት ላይ ቆሜ ሳየው እየታወቀኝ ነው። በጣም ራሴን እየጎዳው ነው። ቤተሰብ አለኝ ለእኔ የሚጨነቅ በጣም ብዙ ሰው አለ ለእኔ የማይጨነቁ ሰዎች ጋር እጅ ጊዜን ከማባክን ቢያንስ የኔ መኖር የሚያስደስታቸው ሰዎች ጋር ጊዜ ባሳልፍ ለራሴም ክብር ይኖረኛል። አይኖ ፈልጌ ራሴ እንደዚህ አለንኩም። አንዳንድ ኮሜንቶች እያየው ነበር። ራሽነሽ ክብርሽን ያዋረርሽ፣ ራሽነሽ እንደዚህ ያርሽ ምናምን ይቀበሏዋለሁ። ምክንያቱም ለፍቅር ስል ያደረኩት አሁን ላይ ደግሞ እግዚአብሔር የኔ ብርታት የኔ መጠንከር የኔ መስራት ስለሚፈልግ ከዚህ ነገር ሊያወጣኝ እየሞከረ ነው እና እግዚአብሔር ይመስገን ከጎኔ ለነበራችሁ ላበረታታችሁኝ፣ አሁንም እርግጠኛ ነኝ ከጎኔ እንደምትሆኑ ከዚህ በኋላ የእኔ ጥንካሬ እንደምትሆኑ አምናለሁኝ። የእኔ መውደቅ የማትፈልጉ ሰዎች እንዳላችሁ ሁሉ የእኔ መውደቅ የኔን ማዘ የምትፈልጉ ሰዎች አላችሁ። እናንተ እግዚአብሔር ለሰው ክፉ ያሰበ ሰው ምንም እንትን አይልምና እኔ ምን እንደሚባል አላውቅም። ለእኔ ጥሩ የምታስቡ የእኔን ትልቅ ደረጃ መድረስ የምትፈልጉ ከዚህ በኋላም ከጎኔ እንደምትሆኑ አውቃለሁ። አመሰግናለሁ በጣም እስከ ዛሬም አይዞች ላላችሁኝ። በውስጥም በጣም ብዙ የሚያወሩኝ ሰዎች ስላሉ ነው። ይሄ ነው ይሄ ነው ብዬ ስማቸውን መጥራትም አልፈልግም። እግዚአብሔር ያክብርልኝ። በጣም በጣም አመሰግናለሁኝ። ዛሬ የመጣሁት ስለ እንደዚህ አይነት ጉዳዮች ላወራ አይደለም። ሰሞኑን ካሌብ ጋር የተፈጠረውን አይታችኋል። ትንሽ ጥሩ ላይ ስላልነበርኩ ካሌብ መጡ አንዳንድ ነገሮች ሊነግረኝ ሞክሮ ነበር። አይኑ በጣም ለእኔ አስቦ እንደሆነ አውቃለሁ። ለእኔ በጣም እንደሚጨነቅ አውቃለሁ። ለኔ በቃ እኔ ሲከፋኝ የማይወድ ሰው ካሌብ ነው ካየውት ማለት ነው። በጣም የኔ መዝናናት የኔ መሳቅ የኔ መጫወት ነው እንጂ የሚፈልገው እኔ ከፍቶኝ ሳይ ሁሉ በጣም ይከፋዋል። ና ለእኔ ስልክ ሰው ጋር ተጣልቷል። ለምን ደስ ታደርጋላችሁ ብሎ እኔ ፍሬም ጋር በውስጥ አውርቶ ነበር ምናምን። ና ለእኔ ብሎ እንደዛ እያደረገ ለእኔ ብሎ እንደዛ እየሆነ እኔ እሱን እኔን ለመምከር ብሎ ስራ ትቶ ብዙ ነገር አቁሞ መጦ ጥዮ መሄድ አልነበረብኝም። እና በጣም ይቅርታ ማለት ስለምፈልግ ነው። ስልክም ስደውለት ብዙም ማውራት ፍላጎት አልነበረውም። አይኖ ከፍቶታል። ምክንያቱም እያሰበልኝ እንዳላሰበልኝ ነው ሳደርግ የነበረ። በቃ አልፈልግም አይነት ነገር ነው የመሰለው። ያንተ እርዳታ አልፈልግም አይነት ነገር ነው የመሰለው። እና ዛሬ ስልክ አንስቶልኛል። እና ሰፈር እንዲመጣ ነግሩ ያሉ ትንሽ ድምፁ ደስ አይልም። ትንሽ አክርፋል። ነገር አክርፎኝ አያውቅም። እና ትንሽ ጨንቁኛል። ይቅርታ ማለት ትፈልጋለሁ እሱም በጣም በዚህ ሰዓት ከጎኔ እንዲሆን የምፈልገው ሰው እሱ ነው። በጣም ምክንያቱም ነጻነት በጣም የሚሰጠኝ ሰው ነው። በጣም የፈለግኩትን እንዳደርግ የፈለግኩትን እንድናገር እድል የሚሰጠኝ ሰው ነውና አሁን ላይ እንደማይተወኝም አውቃለሁ። ትንሽ አኩርፎ ነው እንጂ እንደማይርቀኝ አውቃለሁ። ስለዚህ አሁን ሰፈር ይመጣል ለባለፈው ነገር በደንብ አስረድቼው

ፍገኛ ላ ካሌም መጧል። ትንሽ አኩርፎን የመጣው ዛሬ ሊደበድበኝ ነው የሚመስለው። እንዴት ነህ? ሄሎ፣ ደህና ነህ? እግዚአብሔር ይመስገን። እንዴት ነው? ጥቁሯል። ትንሽ ጠቆር አልክ። በደምብ ነው እንጂ። ደህና ነህ? ሰላም በላቸው። ካሜራ ልጅ አለ። ሰላም ሰላም፣ እንዴት ናችሁ?

አንተም ሁሉም ሰው ሚዲያ ላይ ያለ ነገር ነው እያየህ ነው፣ ያለውን ነገር እና ከዛም በላይ ደግሞ በውስጥ በጣም ብዙ ነገሮች ለማስተካከል እየሞከርክ ነው። ያሁን በደንብ ስለማቅ ነው እንደዛ እያረክ ያን ሁሉ ነገር እያደረክ የባለፈው ቪዲዮ ላይ ጥይ ሄጄ ነበር። አንዳንድ ሰዎችም ብዙም ደስተኛ አልነበሩም፣ ለምን እንደዛ ደረግሽ እያሉኝ ነበር። እነሱ ስላሉኝ ሳይሆን እኔም እንደዛ ማድረግ አልነበረብኝም ትንሽ ስሜታዊ ስለነበርኩኝ ነው። ትረዳኛለህ ችግር እኮ የለም አንዳንዴ እኔ ምንም ኖርማ ለአንቺ ክፉ አመለካከት እንደየለኝ ለአንቺ መጥፎ አመለካከት እንደየለኝ አንቺን በደንብ ጠንቀሻ ታውቂዋለሽ ማለት ከምንም የመነጨ አይደለም ለሰው መልካም ታስቢያለሽ አንዳንዴ አጠገብሽ ያለሽ ሰው እንዳይጎዳብሽ ትፈልጊያለሽ ሰው በቻልሽው አቅም እሱን ትሪት ለማድረግ ትሞክሪያለሽ እና እኔ እንደ አንድ ሰው እንደ አንድ መልካም አስተሳሰብ እንዳለው ሰው ነገሮችን ቆም ብለሽ እንድታስቢ እና ከዛም በላይ ደግሞ መጎዳት እንደሌለብሽ እኔ ስለማምን ማምን በቃ ነገሮች መስተካከል እንዳለባቸው ተሰምታኝ ነበር። ጀስት የእኔነት ስሜት ስለተሰማኝ ማለት ነው። ከፋት አለብሽ ብዬ ስላሰብኩኝ ምናልባት ያለሽበት ሁኔታ ልክ እንዳልሆነ በሰዓቱ በጣም ይገባኛል። ለምን ያ ስሜት ተሰማሽ ማለት አልችልም። ምክንያቱም የትኛውም ሰው በመጥፎ ስሜቶች ውስጥ በመጎዳት ህይወቶች ውስጥ ሲያልፍ የሚያደርጋቸው ብዙ ነገሮች አሉ። ያ ስሜት አንቺ ጋር ብቻ እንትን ያለ አይደለም ግን አንዳንዴ ደግሞ እኔ ምናምን ያለው መሰለሽ ሄዱ ብዙ ሐሳብ አላብዛብሽ እና ያ አንዳንዴ ሁልጊዜ ከእኔ ጋር ናቸው ብለን የምናምናቸው ሰዎች አሉ። አጠገባችን አይረቁም ብለን የምናምናቸው ሰዎች አሉ። አንዳንዴ ይጎዱናል ብለን ማናስባቸው ሰዎች ናቸው የሚጎዱን እና እኔ አሁን እነሱ ላይ ኤፍ ኤም ማለት እኔ ልክ አይደሉም። ሁሉም በየራሱ አስተሳሰብ በየራሱ አመለካከት ልክ ነው። እኔ ግን እንደ ራሴ አመለካከት በቃ ነገሩ ከዚህ በላይ መሄድ እንደሌለበት ስለገባኝ ከነገሮች መስተካከል አለባቸው ብዬ ነበር ያሰብኩት ግን አንቺ በሰዓቱ ትንሽ ስሜት የሆነሻል። ያ ደግሞ እኔ ምንም አላስከፋኝ ማለት ትንሽ የሚሰማኝ ስሜት ይኖራል፣ ደስ የማይል ስሜት ይኖራል። ያ ችግር የለም። አንተ እኮ በጣም ትክክል ነህ ካሌ። እኔ በሰዓቱ የነበርኩበት ሲጀመር ስታወራ የነበረው ነገር ሙሉ ለሙሉ ትክክል ነበር። ምንም የተሳሳትከው ነገር የለም። ማድረግ ያለብኝ እንደ ትክክለኛ ሰው በሰዓቱ ማድረግ የነበረብኝ ነገር ነው ግን በዛ ሰዓት ምንም ነገር ማድረግ አልቻልኩም ነበር እና ትንሽ ለራሴ ጊዜ መስጠት ፈልጌ ነበረ። የሁሉንም ሰው ስልክ እያነሳ አልነበረም። ጥዬ ሄድኩም መግባባት ስላልቻልን ነው፣ እንዳላስቀየም ምክንያቱም አንተም በጣም ወድ ጓደኛዬ ነህና ያለሆነ ነገር ተናግሬ እዛ ጋር ማስቀየም ስላልፈለግኩ ነው። አንተን የትናንትናውን ቪዲዮ ማየት ኤፍሬም ማግኘት አልፈለግኩም ነበር እኔ። በጣም ደጋግሞ ማለት ከምልህ በላይ በጣም ደጋግሞ ሲደውል ነው ላገኘው የወሰንኩት። ምክንያቱም ምኑን ሆኖ ነው እንደዚህ ኤፍሬም እደዚህ ደጋግሞ ሊደውል አይችልም። ገባ የሆነ ችግር ሊሆን ይችላል ብዬ ስላሰብኩ ነው። ና ከአንተ ብቻ ሳይሆን ከሁሉም ሰው ለመራቅ እየሞከርኩኝ ነበር። ለዛ ነው አይኖ አንተ ምንም አላጠፋም። እዚህ ጋር ለእኔ በጣም የተጨነክ ነው። ከአንተ ለመራቅ ማሰቤ ትክክል አይደለም፣ ግን ከአንተ ለመራቅ ሳይሆን ያሰብኩት ትንሽ ለራሴ ጊዜ መስጠት ነው ፈልግ ነበር። ና ባለፈ ላደረግኩት ነገር ይቅርታ ማለት ስለፈለግኩ አንተ ከመምጣት በፊትም ለቤተሰቦቹ እየተናገርኩኝ ነበር ይቅርታ ማለት ስለምፈልግ ነው። ያንተ ጋር መቃየምም መደባበርም አልፈልግም። አሉኝ ከምላቸው ሰዎች መሀል አንዱ ነ አንተን ማጣት አልችልም። በዚህ ሰዓት ላይ ለእኔ ጥሩ የሚያስብ ሰው፣ ለእኔ የሚጨነቅ ሰው ማጣት ማለት በዚህ ጉዳት ላይ በጣም ከባድ ነው እና በጣም የምታስፈልገኝ ሰው ና ስለዚህ፣ ምናልባት አስቀይሜ ከሆነ አስከፍቼ ከሆነ ይቅርታ በጣም ነው ማለት ይሄና የሚያደርስ እኮ ምንም ነገር የለም ብላ እኔም ብዙ ቂም እንደማይል ሲሰበከለ ደሞ ላኮርፍ ብራሱ ቂም አላስክም እና አንተም ማኮረፍ አትችልም። እኔን አታኮርፈኝም ማለት እያስቀየምኩ ዝም ብዬሽ መቀጠል አለብኝ ማለት አይደለም። አይ እኔ ከምንም በላይ የምፈልገው በእርግጥ ያለሽበት ሁኔታ በደንብ ስለሚገባኝ በደንብ ስለማውቀው በሰዓቱ የሚሰማኝ ስሜት እንዳለ ሆኖ ያን ያህል አንቺ ላኮርፍና ቂም የመያዝ የምችል ሰው አይደለም። ምክንያቱም ከጎንሽ መሆን የምፈልግ ሰው ነው። አንቺ በቻልኩ ታጥቁ ተሬት ማድረግም የምፈልግ ሰው ነው። ስለዚህ እኔ ምንም በሰዓቱ ያለሽበት ሁኔታ ልክ ስላልነበር መረዳት እችላለሁ። እንደ የትኛውም ሰው በቃ ሰው ያለበት ሁኔታ ደስ የማይል ከሆነ የሚያሳየው ስነ ባህሪ ራሱ በዛው ልክ ነው። ስለዚህ እዱ እኔ በፊትም ቂም አልያዝኩም፣ ላኮርፍሽም አልችልም እና እዲየ ከዛም በኋላ ከፊም ጋር ተገናኝተናል። አንዳንድ ነገሮች ማውርተናል። በቃ አንዳንድ ነገሮች በቃ መሆን እስካለባቸው ጊዜ ነው የሚሆኑት። ስለዚህ በቃ አንቺም በቃ መጠንከር አለብሽ መበረታት አለብሽ። ፊንም በደንብ አውሮች ነበር በቃ አንቺንሽ ጠንካራ ሆንሽ መገኘት ያለብሽ፣ አንቺንሽ ብርቱ መሆን ያለብሽ ጠንካራ ብለሽ፣ እንዲሁም ከመጀመሪያ የተሻለ ማንነት ሊኖርሽ ይገባል። እኔ አሁን ከአንቺ የተሻልኩ ሆኜ ሳይሆን እንደዚህ የምልሽ ነገር ግን በቃ ሴት ነሽ የራስሽ ክብር የራስሽ ማንነት ያለሽ ሆነሽ፣ ስለዚህ በዚህ አጋጣሚ እንዲሁም ጠንክረሽ ብርቱ ሆነሽ ሰዎች ሊያዩሽ ነው የሚፈልጉት እኛም ዙሪያሽ ያሉ ሰዎችም እንዲሁም ኦዲንስ አንቺ የአንቺ ብርታት ያንቺ ጎበዝ መሆን ነው የሚፈልጉ የአንቺ መውደቅ የአንቺ ታች መሆን የሚፈልግ ማንም ሰው የለም። ስለዚህ አን አንቺ የምሬ ነው ብርቱ ሰው እንደሆንሽ አውቃለሁ። በጣም ጎበዝ ነሽ ይገባኛል። ግን በዚህ ሰዓት ከመጀመሪያው ይልቅ በጣም ጎበዝና ብርቱ መሆን ያለብሽ ማንም ሰው ሊመጣ በህይወታችን ራሳችን ማሳመን ያለብን በህይወቴ ማንም ሊመጣ ይችላል ማንም ሊሄድ ይችላል በፈለኩ ጊዜ ላገኘው ይችላሉ። በፈለኩ ጊዜ ላላገኘው ይችላሉ። ግን በዚህ አጋጣሚ የኛ አስተሳሰብ የኛ አመለካከት በፍጹም ሊወርድና ራሳችን ልንጎዳ አይገባም። የምሬን ነው። ምንግሮች ማለት በህይወቴ ሰው ሊመጣ ይችላል። ድንገት አልተሳካም ከህይወቴ ሊወጣ ይችላል። በዚህ አጋጣሚ ግን እኔ እንዲሁም ብርቱና ጎበዝ ሰው መሆን አለብኝ እንጂ ራሴን መጉዳትና ታች የሆነ አመለካከት ሊኖር ሻግ አይገባ። አይዱ በዚህ አጋጣሚ እንደዚህ ኮሜንት ቤተሰቦችም የሚጽፉልሽ ኮሜንቶች አይቻለሁ፣ ጓደኞችም በዙሪያ ያሉ አንቺም እንደዛው ብቻ ብዙ ብዙ ሰዎች ሰሞኑ ስልክ ስለማይሰራ እኔ ጋር ብዙ ሰዎች አወተኛል። ስለዚህ አሁን በዚህ ሰዓት አንቺ መሆን ያለብሽ በጣም ጠንከር አርገሽ ብርቱ ሆነሽ የተሻለ ማንነት ገምተሽ መነሳት ነው ያለብሽ። የምር ነግርሽ እኔ ኖርማል፣ ይሄ ለማበረታታት ካለሽበት ህይወት ምናምን ለመውጣት ዝም ብሎ እንደ የትኛውም ሰው ሀሳብ ሰጪ አደለም። እማወራሽ የምርት ነግርሽ፣ የአንቺ ብርታት በጣም ስለሚያስፈልገን፣ የአንቺ ጉብዝና በጣም ስለሚያስፈልግ አቃሉ። ይገባኛል ማለት ያለመፈለግ ስሜት ምን ያህል ከባድ እንደሆነ በጣም ነው ማቀው። ማለት አንዳንዴ በአብሶ ሴት ስትሆኚ ደግሞ በጣም ከባድ ነው። አንዳንዴ ወደሽ ለዛ ሰው ምናምን ብቻ ብዙ ብዙ ነገር ኖሮሽ ያለመፈለግ ስሜት መምጣቱ አውቃለሁ። ደስ የማይል ስሜት አለው፣ የሚደብር ነገር ነው። ግን በቃ አንቺ ብርቱ መሆን አለብሽ፣ ሄዱ ወብዙ መሆን አለብሽ። የመጀመሪያውን ሄደን ሳይሆን ከመጀመሪያ የተሻለች ሄደን ማየት እንፈልጋለን። ገብቶኛል በጣም በምትወዳቸው ሰዎች መከዳት ምን እንደሆነ በጣም ከባድ ነው ማለት ስሜቱን። አሁን ንዴት ስላወራው ምናምን ሊቀለኝ ይችላል እንጂ ራሴ ማሳመን ነው ያልቻልኩት፣ በጣም የከበደኝ ያ ነው እና ሰዎች ነው ማለት፣ እዲህ የምር ስነግርሽ፣ ያው ቅድም እንዳልኩሽ ያለ መወደድ ስሜት በጣም ነው የሚደብረው። እኔ ያኔ አሁን ኖርማል ወደ ኋላ ለመመለስ ምናምን ሳይሆን እየወደድኩች በጣም እያፈቀርኩሽ ለአንቺ የተለየ ስሜት እያለኝ ነገር ግን አንቺ በዛ ሳስተውሽ ከሱ ጋር እንድትሆኝ ይፈቃሪ ማለት ከህይወታችሁ ስወጣ እንደዚህ እንድትሆኝ ያሰበ አይደለም። ሰዓቱ ያንቺ ደስታ ያንቺ ሰላም ያንቺ ደህንነት በጣም ያሳስበኛል፣ እስቲል ነው አሁንም ያሳስበኛል። ነገር ግን ያን እያፈቀርኩሽ እየወደድኩሽ ከህይወትሽ ስወጣ እንደዚህ እንድትሆኝ አይደለም። የተሻለች ማንነት እንድኖርሽ እና ብርቱ እንድትሆኝ ስለምፈልግ ነበር። ግን በዚህ ሰዓት ይሄ መፈጠሩ ቢከፋኝም፣ አሁንም ግን መጎበዝ አለብሽ። ሄዱ የምር ስነግርሽ በጣም መጎበዝ አለብሽ። እንደዚህ ስትሆኝ እኔ ማየት አልፈልግም። አመሰግናለሁ ካሌብ አይምሩ። በዚህ ሰዓት እንደዚህ ብሎ የሚያበረታኝ ሰው እንደዚህ የሚነግረኝ ሰው ነው ያጣሁት። ና ሁላችሁም ይህንን ለእኔ መንገድ እንደምትፈልጉ አውቃለሁ። ጠንካራ ሁኜ ማሳያችኋለሁ። እዚህ ጋር አሁን ካሌብ ስላለኝ ምናምን ሳይሆን ለእኔ ለተጨነቃችሁ ሁሉ፣ ካሌብ ለአንተ ቃሌ ነው። ቃሌ የገባሁትን ነገር ሳላደርቀ ርቻ አላቅም። ሁሌም ታውቃለህ። ቃል ገባለሁ። ከዚህ በኋላ የተሻለች ሄደን በራሷ መቆም የምትችል የማትፈለግበት ቦታ የማትገኝና እንደውም በጣም ተፈላጊ የሆነች ሰው ወደ ድሮ ማንነቴ መመለስ እፈልጋለሁ። ወደ ድሮ የስራ ሞራሌ ታውቃለህ፣ ምን ያክል ስራ እንደምሰራ ና በቃ ወደዛ ማንነቴ መመለስ እፈልጋለሁ። ራሴ በጣም እንደ ጣልኩኝ፣ ከራሴ በጣም እንደ ራኩኝ የተሰማኝ ና አሁን ላይ ያለመፈለግ ስሜት ማለት ያለመፈለግ ስሜት ተሰምቶ ነበር። አሁን ግን የገባኝ አንድ ነገር ያለመፈለግ ስሜት ሳይሆን ይሄ ወይም ደግሞ ማልፈለግ ሴቱኜ ሳይሆን ማልፈለግበት ቦታ ነው የቆምኩት እንጂ ማልፈለግ ሴቱኝ አይደለም። የማይገባኝ ቦታ ነው የነበርኩት፣ የማይመጥነኝ ቦታም ነው የነበርኩት። ስለዚህ ወደሚመጥነኝ መሄድና ራሴ ማጠንከር እንጂ የማይመጥነኝ ቦታ ተዘፍቄ እዛው ጋር እያለቃቀስኩ መኖር አልችልም። ትናንትና በጣም ስሜታውኝ አልቅሻለሁ። እኔም ማልቀስ የማፈልጉ ሰዎች አላችሁ። ይህ ስሜት የምገልጸው ከዚህ በፊቱን ታገኛለ ቶሎ ነው እምባዬ ነው የሚቀድመኝ ና ለዛ ነው በጣም ስለከፋኝ አውርቼ ማስረዳት ነገሮችን ስለማልችል ነው እንጂ ያለቀስኩት። እኔ እናንተ በጣም ሰማችኋለሁ። እኔ ሳለቅስ እንደማትወድ አውቃለሁ። እኔ ሲከፋኝ እንደማትወድ አውቃለሁ። እና በቃ የኔን ደስታ የፈለጋችሁ ሰዎች ስላስከፋችሁ ይቅርታ በጣም ግን፣ ፈልጊ አይደለም። በዚህ አጋጣሚ ካሌ ባንተን በጣም ይቅርታ መጠየቅ ፈልጋለሁ እና እንድትታረቀኝ ፈልጋለሁ። የምሬ ነው። ከዚህ በኋላ በጣም ደስተኛ መሆን ፈልጋለሁ። ይቅርታ አርገህልኝ ከሆነ እንታረቀው አስከሆና ለምንሽኝም እንዴ

ግን ምንድነው የሚያስደስትሽ? ምን ባደረግልሽ? ምን አይነት ሁኔታ ላይ ብትሆ ደስተኛ ትሆኛለሽ? እኔ እንጃ አሁን ላይ ማለት ነው። የምር ድሮ ሲያስደስተኝ የነበሩት ነገሮች ሁሉ ደስታዬን ለመመለስ መመለስ ና እየሞከርኩኝ ነበር እና ምንም ምኑ ሊያስደስተኝ አልቻለሁ። አላቅም ሊያስደስተኝ እንደሚችል ግን ለትንሽ ጊዜ መጥፋት እፈልጋለሁ ከዚህ አካባቢ የምር እና ያንን ማድረግ የምትችል ደግሞ አንተ ነው። አንተን ነው ማምነህ። አንተ ነህ የእኔን ደስታ የምትፈልገውና ይዘኝ ጥፋ። የምርሽ ነው? የምር ለትንሽ ጊዜ ይዘኝ ጥፋ። እዚያ አካባቢ መሆን አልፈልግም። ያለመፈለግ ስሜት እንዲሰማኝ አልፈልግም፣ እና ወደ ራሴ መመለስ እፈልጋለሁ። ለትንሽ ጊዜ ራሴ ማዳመጥ እፈልጋለሁ። በደንብ ጊዜ መስጠት እፈልጋለሁ ለራሴና ራቅ ወዳለ ቦታ ላይ ቅሜት እንደሆነ ብቻ የሆነ ቦታ ይዘኝ ትል እፈልጋለሁ።

በቃ የሚገርም ቦታ በእውነት ፈታ የምትሄበት ቦታ ራስሽን በጣም የምታዝናኝበት የምትሄበት ቦታ ወደ መጀመሪያ ማንነትሽ ቢያንስ ትንሽ የሆነ ያለው ነገር ደስ ያሰኝሻል ብዬ ስለማስብ እንዲሁም ውድ ቤተሰቦች የሆነበት ይዣት እሄዳለሁ። እሱ ሰርፕራይዝ ነው፣ አልነግርሽም እና እንሄዳለን ማለት ነው። አመሰግናለሁ በጣም ማ በክፉ ትዝታ ልቦና የሻረው በጣፋጭ ትውስታ ከጎኔ ስለሆንክ ስላበረታኸኝ በጣም አመሰግናለሁ። አሁንም ደግሞ አይነው ለእኔ ብለህ ስራ ትተህ ምናምን እነዚህ ነገሮች እንደምታረጋቃለሁ እንድትጨናነቅ አልፈልግም። እንዲሁ ነጻ መሆን ስለፈለኩ እና ከነገሮች ራቅ ብዬ ማሰብ ስለፈለኩኝ ነው። እንደምታደረገው እንደምታስደስተኝ አውቃለሁ በደንብ ባንተ ተማመናለኝ። ቴንክ ዩ በጣም አታስቢ እና ሳቅቋ ውድ ቤተሰቦች እና ሳቋን በደንብ እንመልሰዋለን። ቤተሰቦችም እንደምታበረታቱኝ ተስፋ አረጋለሁ። ከዚህ በኋላ ከጎን እንደምትሆኑ የኔን ደስታ የምትፈልጉ ሰዎች አይዞች በርቺ እንድትሉኝ ይፈልጋለሁ። የእናንተ ቃል ነው የሚያበረታኝና እናንተ ናችሁ ቤተሰቦቼ፣ ሲከፋኝም ስደሰትም። እነዚህ ካሜራ ይዤ የሚመጣው ቤተሰቦቼ ስለሆናችሁ ነው። በቅርብ ስላላችሁ ሀሳብ ስለሚሰጡን ሲከፋን፣ እንደዚህ አድርጊ፣ ስንደሰት እንደዚህ ቢሆን እያሉ ሀሳብ እየሰጡ ስንሳሳት መንገድ የሚመሩ እነሱ ናቸው እና አሁንም ከጎኒ እንደምትሆኑ ተስፋ አደርጋለሁ። ባለብዙ ቤተሰብ ነኝ። በጣም በቃ አይወዱ ሙሉ እኔ ሲከፋ ና ቴንኪው በጣም በጣም አመሰግናለሁ። ካሌባ ስለመጣ በቃ እናቴ እንዲሁም አሁን በቃ ልጆች ምናምን እየጠበኩኝ ነው። አመሰግናለሁ በጣም። እደውልልሻለሁ ቴንክ ዩ እሺ ካሌባ። እንግዲህ ቤተሰቦቼ ካሌባ ነው ያሳቸዋል። እኔ እሱ ሲኖር ደስተኛ ነው የምሆነው። ማለት የኔን ደስታ ለመፍጠር በጣም ስለሚሞክር በጣም ደስተኛ ሆናለሁኝ፣ እና አመሰግናለሁኝ።